ጌታችን ለምን ወደ ግብፅ ተሰደደ የመጀመሪያው ምክንያት ወንጌላዊው ማቴዎስ ተናግሮታል እንዲህ ሲል በነቢይ ልጄን ከግብፅ ጠራሁት የተባለው እንዲፈጸም ወደ ግብፅ ሄደ ስለዚህ ገና ከመጀመሪያው አንስቶ ተስፋ ድህነት ወንጌል ለዓለም ይነገር ነበር በዚያን ጊዜ ባቢሎንና ግብፅ በምድር ላይ ክህደት ጸንቶባቸው ነበርና፣ በመሆኑም እነዚህን ሁለቱን ያቀናቸው ዘንድ ዳግመኛም፣ ባቢሎንና ግብፅ መላውን የአሕዛብ አገርን ይወክላሉና ሰዎች ለዓለም ሁሉ የተዘጋጀውን ቸርነቱን ተስፋ ያደርጉ ዘንድ ሰብአ ሰገልን ወደ ፋርስ ወደ ባቢሎን እርሱ ራሱም ከእናቱ ጋር ወደ ግብፅ ሄደ። ከተናገርኩት ጎን ለጎንም ይህ ስደቱ ለእኛ የሚያስተላልፈው ሌላ ትምህርት አለው። ይኸውም ራስን መግዛት አጥብቀን እንድንይዝ ሲያስተምረን ነው። ይህስ እንደምን ያለነው ትለኝ እንደሆነም ገና ክርስቲያን ከሆንንበት ከተጠመቅንበት ጊዜ አንስቶ ፈተና መከራም እንዳለብንና ይህን ራስን በመግዛትና በጥብዓት ልንታገሰው እንደሚገባን ሊያስተምረን ነው ብዬ እነግርሃለሁ። ጌታችንም ይህን ሊያስረዳን ሽቶ መከራው ገና በጨርቅ ከመጠቅለሉ እንደጀመረ አሳየን። ስለዚህ ገና ከልደቱ አንስቶ ጨካኝና ቁጡ ንጉሥ ሄሮድስ ተነሳሳበት፣ ቀጥሎም ወደ ሌላ ሀገር ተሰደደ። ምንም ምን በደል የሌለባት እናቱም ወደ አሕዛብ ሀገር ወደ ግብፅ ተሰደደች። ይኸውም አንተ እነዚህን ነገሮች ሰምተህ መንፈሳዊ ሥራ በምታከናውንበት ጊዜ ለምሳሌ የማይድን ደዌ ቢያገኘ፣ ስፍር ቁጥር የሌላቸው ሌሎች መከራዎችን ቢደርሱብህ በልብህ እንዳትታወክና ይህ ለምን ሊሆን ቻለ የእግዚአብሔርን ትእዛዝ ስለፈጸምኩ ልሾም፣ ልሸለም፣ እሰይ እሰይ ልባል፣ ልመሰገንም ሲገባኝ ለምን እንዲሆነ እንዳትል ነው። ስለዚህ ይህ የሆነው አንደኛ፣ ይህን የጌታችንንና የእመቤታችንን ስደትና መከራ ተመልክተ በርትተ እንድትጸና፣ ሁለተኛ፣ የመንፈሳዊ ጉዞ መገለጫው ይህ እንደሆነ እንድታውቅ ሶስተኛ በሁሉም ረገድ ከክርስቶስና ከእመቤታችን መከራ እንድትሳተፍ ለማድረግ ነው። ይህ የሆነው ለእመቤታችን ለቅድስ ድንግል ማርያም ብቻ ሳይሆን ለሰብአ ሰገልም እንደሆነ ዕወቅ ተረዳም። ምክንያቱም ሰብአ ሰገልም ወደ ፋርስ ባቢሎን የሄዱት በስውር ነበር። እመቤታችን ቅድስ ድንግል ማርያምም ጌታን ስለ ስለ መንፈሳዊ ተጋድሏ የታዘዘችው ከመንጻት ስርዓት በኋላ ወደ ቤቷ እንኳን ሳትመለስ ያንን ረጅም የመከራ ጉዞ እንድታደርግ ነው። ሌላ እጹብ ድንቅ የሚያሰኝ ነገር ልንገርህን። ፍልስጤም ተንኮል አሰበች፣ ግብፅ ግን ተንኮሉ ሊፈጸምበት የታሰበውን ጌታ ተቀበለችው፣ ጠበቀችውም። ለጊዜው በምሳሌ የያዕቆብ ልጆች ወደ ግብፅ ወረዱ፣ ለፍጻሜው ግን ጌታችን ራሱ ወደ ግብፅ ወረደ። በዚህ ብቻ ሳይሆን በብዙ ቦታ ላይ ጌታችን ያደርጋቸው የነበሩ ነገሮች አስቀድመው በትንቢት የተነገሩ ናቸው። በአህያይቱና በውርንጭላይቱም ላይ የሆነውም ተመሳሳይ ነው። ጌታችንና መድኃኒታችን ኢየሱስ ክርስቶስ በአህያይቱና በውርንጭላይቱ ላይ ተቀምጦ ወደ ኢየሩሳሌም መግባቱ አህያይቱ በጌታችን ላመኑት አይሁድ፣ ውርንጭላይቱ ደግሞ ላሙት አሕዛብ ምሳሌ ስለነበር ነው። መልአኩ በተገለጠ ጊዜ ያናገረው እመቤታችን ቅድስት ድንግል ማርያምን ሳይሆን ዮሴፍን ነው። ተገልጦስ ምን አለው? ሕፃኑንና እናቱን ይዘህ ወደ ግብፅ ሽሽ። ከእንግዲህ ወዲህ እናቱን እንጂ እጮኛህን አይለውም። ያ አስደናቂ ልደት ከተከናወነ በኋላ እርሱም ጥርጣሬው ሁሉ ከተወገደለትና ካረፈ በኋላ መልአኩ በግልጽ ያናግረው ጀመር። ጌታችንን ልጅህን፣ እመቤታችንን እጮኛህን ብሎ በመጥራት ሳይሆን ህፃኑንና እናቱን ይዘህ ወደ ግብፅ ሽሽ ይለዋል የስደቱ ምክንያት ምን እንደሆነም ነግሮታል እንዲህ ሲል ሄሮድስ ሕፃኑን ሊገድለው ይፈልገዋልና ጻድቁ ዮሴፍ እነዚህን ነገሮች ከመልአኩ በሰማ ጊዜ አልተከፋም ወይም ይህ ሊረዱት ዘንድ ጭንቅ ነው አንተ መልአክ ሕዝቡን ከኀጢአታቸው ያድናቸዋል አላልኸኝምን አሁን እንደምትነግረኝ ግን ሕዝቡን ሲቅርና ራሱንም ከሄሮድስ ቁጣ ማዳን አልተቻለውም። ማዳን ስላልተቻለውም ልንሰደድና ከቤታችን ልንርቅ ወደ ሩቅ ሀገርም ልንሄድ ግድ ነው። እነዚህም አስቀድመህ ከነገርከኝ ጋር የሚጣሉ ናቸው ብሎ አልተናገረም። በፍጹም ጻድቁ ዮሴፍ ፍጹም የእምነት ሰው ነበርና ሊጠይቅ ይቅርና ከተሰደደበት ሀገር መቼ እንደሚመለስ እንኳን መልአኩን አልጠየቀውም። መልአኩ እስክ ነግርህም ድረስ በዚያ ተቀመጥ አለው እንጂ እስከ መቼ በዚያ እንደሚቆዩ አልነገረውም ነበርና ቢሆንም ግን የተነገረውን ሰምቶ ተቀበለ፣ ታዘዘ። ሊመጣ ያለውን መከራ በሽምግልና ወራትም ቢሆን በአኮቴት በፍስሐ ታገሰው እንጂ። በዚህም ቢሆን ጻድቁ ዮሴፍ አልፈራም። መፍቀሬ ሰብ የሆነው እግዚአብሔርም ከእነዚህ መከራዎች ጋር አብሮ ደስ የሚያሰኙ ነገሮችን ያሰናስልባቸዋል። ቅዱሳን መከራ ሲቀበሉ መከራቸው መጨረሻና ፋታ የሌለው አያደርግባቸውም። ሁልጊዜም ከመከራና ከፈተና የራቀ ሕይወትን አይሰጣቸውም። ከዚህ ይልቅ ሕይወታቸው ከዚህም ከዚያም ከሁለቱም ክር የተሸመነ ነው። እዚህም ላይ ያደረገው እንደዚህ ነው። ጻድቁ ዮሴፍ እመቤታችን ቅድስት ድንግል ማርያም ፀንሳ ባያት ጊዜ ታወከ፣ ተቸገረ። ድንግሊቱ ላቲ ስብሃትና ተሳስታ ሐመረ ድንግልናዋ አክናፈ ድንግልናዋ ተሰብሮ ይሆንን ብሎ አስቦ ነበርና። ወዲያው ግን የእግዚአብሔር መልአክ በሕልም ተገልጦ ጥርጣሬውንና ፍርሃቱን አራቀለት። ሕፃኑ ተወልዶ ባየው ጊዜም እጅግ ተድላ ደስታ አደረገ። ይህ ተድላና ደስታ ተከትሎ የመጣው መከራ ግን እንዲሁ ቀላል አልነበርም። ከተማይቱና የሚወለደውን ሕፃን ሊገድለው ይፈልገው የነበረው ጨካኙ ንጉሥ ሄሮድስ ታወኩ። ይህ መከራ ግን አሁንም በሌላ ደስታ ነበር የተተካው፣ ኮከቡና ይመራቸው የነበሩ የጥበብ ሰዎች መጡ። ዳግመኛም ከዚህ ተድላና ደስታ በኋላ ሌላ ፍርሃትና መከራ ሆነ። ሄሮድስ ሕፃኑን ሊገድለው ይፈልገዋልና አለ መልአኩ። በመሆኑም ሙታንን የሚያነሳ እርሱ እንደ ሟች ሩቅ ብእሲ ሊሰደድ ይገባዋል። አይሁድ ሊገድሉት ሲፈልጉ በመካከላቸው አልፎ እንደሄደው አሁን በሕፃንነቱ በተአምራት ከሄሮድስ እጅ ይተርፍ ዘንድ ጊዜው ገና አልደረሰምና። ገና ከአሁን ጀምሮ ታላላቅ ተአምራትን የሚያደርግ ከሆነ ፍጹም ሰውነቱን የሚያምንበት ባልኖረ ነበርና። አይሁድ ትንቢቱን በተመለከተ ጥያቄ ቢያነሱና ልጄን ከግብፅ ጠራሁት የተባለው ለእኛ ነው ቢሉ እንዲህ ብለን እንመልስላቸዋለን። የትንቢት ሥርዓቱ ይህ ነው። ትንቢቱ ስለ ሆኑ ሰዎች የተነገረ ቢሆን ያው ራሱ ቃለ ትንቢት ለሌሎች ሰዎችም ይሆናል። ለምሳሌ ስምዖንንና ሌዊን አስመልክቶ በያይቆብ እከፋፍላቸዋለሁ በእስራኤልም እበታትናቸዋለሁ ብሎ እግዚአብሔር ተናግሯል። ይህ ቃል ግን የተፈጸመው በእነርሱ ሳይሆን በልጆቻቸው ዘንድ ነው። ኖህም ከነአንን አስመልክቶ ከነአን እርጉም ይሁን፣ ለወንድሞቹም የባሪያዎች ባሪያ ይሁን ብሎ የተናገረው ቃል በዚያም ቀን ኢያሱ ለማኅበሩ በመረጠውም ስፍራ እስከ ዛሬ ድረስ ለእግዚአብሔር መሰዊያ እንጨት ቆራጮች፣ ውሃም ቀጂዎች አደረጋቸው እንዲል የተፈጸመው በከነአን ልጆች በሆኑት በገባኦን ሰዎች ነው። ስለዚህ ከያዕቆብ ጋር ተያይዞ የተነገረው ትንቢትም ለጊዜው ለእስራኤላውያን ተፈጽሟል። ለወንድሞችህ ጌታ ሁን፣ የእናትህም ልጆች ይስገዱልህ የሚለው ግን በራሱ ላይ አልተፈጸመም። እርሱ ራሱማ ወደ ወንድሙ እስኪደርስ ድረስ ወደ ምድር ሰባት ጊዜ ሰገደ እንደተባለ ለወንድሙ ለኤሳው ሲሰግድ ነበረ። በልጆቹ ግን ትንቢቱ ተፈጽሟል። እዚህም ላይ ልክ እንደዚህ ማለት ይቻላል። ልጄን የሚለው ቃል በትክክል የሚስማማው ለማን ነው በኤልፌጎርን ለተከተለው ልጆቹንም ለአጋንንት ለሰዋው ለያዕቆብ ነውን ወይስ የባሕሪ ልጁ የሚሆንና ያከበረው ጌታችንና መድኃኒታችን ኢየሱስ ክርስቶስ? ስለዚህ ከያዕቆብ ጋር ተያይዞ የተነገረውና ልጄን ከግብፅ ጠራሁት የሚለው ቃለ ትንቢት ፍጻሜውን ያገኘው በጌታችን በኢየሱስ ክርስቶስ ነው። ወንጌላዊውም ይህን ያስረዳ ዘንድ ሽቶ ከላይ ከተናገረው ጋር ተመሳሳይ ቃልን ተጠቅሞ የተባለው እንዲፈጸም በሚል አስቀምጦታል። ይኸውም ከጌታችንና ከመድኃኒታችን ከኢየሱስ ክርስቶስ በቀር በማንም በማን ይህ ቃለ ትንቢት ፍጻሜ የማያገኝ እንደነበረ የሚያሳይ ነው። ዳግመኛም እስራኤላውያን በሙሉ በምስጋና፣ በእልልታ የወጡበት መንገድ ፍጻሜው ንዕድ ክብርት ለምትሆን ለእመቤታችን ለቅድስት ድንግል ማርያም ነው። ነቢዩ እስራኤልን ከግብፅ ምድር፣ ፍልስጤማውያንን ከቀብ ዶቅያ ሶርያውያንም ከጉድጓድ ያወጣው አይደለምን? ብሎ እንደጠቀሰው እስራኤላውያን ከግብፅ በመውጣታቸው እጅግ ይታበዩበትና ይመኩበት ነበር። ይህ ብልጫ ግን ፍጻሜው ለእመቤታችን ለቅድስ ድንግል ማርያም ነበር። ይልቁንስ ያዕቆብ ከነ ልጆቹ ወደ ግብፅ መውረድ ወርዶም መመለሱ ፍጻሜው ጌታችን ከግብፅ ለመመለሱ ምሳሌ ነበር። ያዕቆብ ከነ ልጆቹ ረሃብ ጸንቶባቸው እንዳይሞቱ ወደ ግብፅ እንደወረደ ጌታችንም አለጊዜው ጊዜው ደሙ ይፈስ ዘንድ አይገባምና በስውር ወደ ግብፅ ወረደ። እስራኤል ወደ ግብፅ ወርደው ለጊዜው ከረሃብ ከሞት እንደተረፉ ጌታችንም ግብፅን በሞላ በኪደተ እግሩ ባርኳታል። እነሆ በዚህ ትሕትና ውስጥ የጌታችንና የመድኃኒታችን የኢየሱስ ክርስቶስ የባሕሪ አምላክነቱ እንደምን እንደተገለጠ ተመልከት። መልአኩ ወደ ግብፅ ሽሽ ብሎ ሲነግራቸው እርሱም አብሯቸው እንደሚሄድ ወይም እንደሚመለስ አልነገራቸውምና ይኸውም አብሯቸው ታላቅ ተጓዥ እንዳለ ሲጠቁማቸው ነው። እርሱም በመታየቱ ብቻ ሁሉንም ነገሮች የሚለውጣቸው ጠላቶቹ የሆኑትን በብዙ መንገድ ስጋዌውን እንዲያገለግሉ ማድረግ የሚቻለው የተወለደው ሕፃን ነው። አህዛብ የሆኑ ሰብአ ሰገል የአባቶቻቸውን ጥንቆላና ኮከብን ማምለክ ትተው ወደ ሃይማኖት ያመጣቸው እርሱ ነውና። አውግስጢኖስ ቄሳር በሕዝብ ቆጠራ ምክንያት እመቤታችንና ዮሴፍ ወደ ቤተልሔም እንዲመጡ ያደረጋቸው እርሱ ነውና፣ ግብፅ መጀመሪያ እንደተቀበለችው በኋላ ሐዋርያት ወንጌል ሲያስተምሩ ሰምታና አምና ከእርሱ ጋር አንድነት ይኖራት ዘንድ አሁን ከገዛ ወገኖቹ ተሰዶ እንድትቀበለውና እንድትጠብቀው ያደረገው እርሱ ነውና። በእርግጥ ይህ መብት ለፍልስጤም የሚገባ ነበር፣ ነገር ግን እርሷ ለዚህ ያልተገባች ሆና ብትገኝ ከእርሷ ይልቅ ግብፅ የተገባች ሆና ተገኘች። አሁን ወደ ግብፅ በረሃዎች ብትመጣ በረሃው ከገነት ይልቅ እጅግ የተሻለ እልፍ ወትዕልፍት መላእክት በሰዎች አምሳል ስብሐተ እግዚአብሔርን የሚያደርሱበት የሰማዕታትና የማኅበረ ደናግል አገር የዲያብሎስን ባርነት ሁሉ ተሽቀንጥሮ የተጣለበት በዚያ ፋንታም መንግሥተ ክርስቶስ ብርሃኑን አብርቶበት የሚኖር እንደሆነ ታያለ። አስቀድማ የአህዛብ ገጣሚያን የመምለኪያ ነጣዖት የጠንቋዮች፣ የሰካራም አሮጊት ሴቶች እናት የነበረችው ሀገር አሁን ግን በአሳ አስጋሪዎች ወንጌላውያን ወንጌለ ክርስቶስን ተቀብላ እውነተኛውን ፍልስፍና የሚያራቅቁ ለመንግሥተ ሰማያት የተጉ ክርስቲያኖች ያሉባት ሆና ታገኛታለ። ከዚህ የተነሳ ሕዝቦቿ ርቱዕ የሆነ ሃይማኖትን ከመያዛቸው ጋር አብረውም ርቱዕ የሆነ ሕይወትም ይኖራሉ። ያላቸውን ሁሉ ሲተዉና ሲንቁ ለክርስቶስ ሕያዋን ሆነው ለዓለም ሙታን ሆነው ሳለ፣ ከዚህም እጅግ ሩቅ የሆነ መንገድ ሄደው ግን በድካማቸው ችግረኞችን ለመርዳት ይፋጠናሉ። ስለሚጾሙና ስለሚተጉ በዚህ አመካኝተው ስራ ፈት ሆነው አይውሉም። ከዚህ ይልቅ ሌሊት ሌሊት በመንፈሳዊ ዝማሬና በትግሃ ሌሊት ቀኑን ደግሞ በጸሎት ያሳልፋሉ። ከዚሁ ጋር አብረው በጥበበ ዕድ በመትጋትም ሐዋርያትን ይመስላሉ። ንዑድ ክቡር የሚሆን ጳውሎስ የዓለም ሁሉ እረኛ ሆኖ ሳለ ከማንም ብር ወይም ወርቅ ወይም ልብስ ሳይመኝ ለራሱና ድሆችን የመግብ ዘንድ ሌሊት ሌሊት ሳይተኛ ሰሌን በመስራት ይተጋ ከነበረ በገዳማት የምንኖርና በከተማ ምንም የምናደርገው የሌለን እኛማ እንዴት አብልጠን መንፈሳዊ ሥራ ልንሰራ ይገባን ይሆን ይላሉ። እንግዲያውስ ባለጸጎችም ድሆችም የምንሆን እኛ ሁላችንም እንፈር። ከጉልበትና ከእጅ በቀር ምንም ምን የሌላቸው እነዚህ ሁሉ ድሆችን እንዴት መርዳት እንዳለባቸው እጅግ የሚተጉና የሚፋጠኑ ሆነው ሳለ ማለቂያ የሌለው መዝገብ ያለን እኛ ግን ዋናው ሲቅርና ከትርፉም ለዚህ ተግባር አናውልምና፣ እኛ ሁላችንም እንፈር፤ ወዮ! እስኪ ንገሩኝ፣ ስለዚህ ተግባራችን ልናቀርበው የምንችል ምክንያት ሰበብ ምን ያለ ነው? ሊደረግልን የሚችል ይቅርታስ እንደምን ያለ ይቅርታ ነው?